ችን ጤና ይስጥልን፣ እንደምናላችሁ በሀገራችን ኢትዮጵያ በአራቱም አቅጣጫዎች ከገጠር እስከ ከተማ ማህበረሰቡን ለረጅም ጊዜ ሲያስተሳስር ቆይቷል ኢትዮ ቴሌኮም። ከኢትዮ ቴሌኮም አገልግሎቶች ደግሞ በተለያዩ መንገዶች አዳዲስና ልዩ ልዩ ግልጋሎቶች በየጊዜው ወደ ማህበረሰቡ ይቀርባሉ። ከነዛ መካከል ደግሞ ለዛሬ የጥሪ ማሳመሪያ ድምጽ ወይም ደግሞ ሲያርቢቲን ልናነሳ ወደናል። ተገልጋዩ እስከሚደወልለት በመረጠው ሙዚቃ ወይም ድምጽ ጥሪን የሚቀበልበት ወይም የሚያስተናግድበት አገልግሎት ነው። በአዲስ አበባችን ጎዳናዎች መካከል ዘወር ወር እያልኩኝ ደግሞ ማህበረሰቡ ሲያርቢቲ ወይም ደግሞ የጥሪ ማሳመሪያ ድምፅን ምን ያህል ይጠቀማል የሚለውን ወደ እናንተ አደርሳለሁ። ከዛ በተጨማሪ ደግሞ ስለ ሳይበር ጥቃት የምናነሳ ይሆናል ፕሮግራሙ ሰላሙን እየመራሁ አብሬያችሁ ቆይታ የማደርገው እኔ ሜት ፋንታው ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። አዮ ሹሩ ስሜ ረዲት መንገሻ ይባላል። ኪሩቤል አይነት ይባላል። ዞር ወር እያልኩኝ መዲናችን አዲስ አበባ ላይ ኢትዮ ቴሌኮም ከሚያደርጋቸው ወይም ደግሞ ከሚያቀርባቸው አገልግሎቶች መካከል የጥሪ ማሳመሪያ ድምፅ ወይም ደግሞ ሲአርቢቲ በመባል ይታወቃል። ምን ያህል ያውቁታል የሚለውን እየጠየኩኝ ነበር። የጥሪ ማሳመሪያ ድምጽን ያቁታል? አዎ፣ ብዙ ጊዜ ሚዲያ ላይ ሲዘዋወር ሲነገር ምናምን እሰማለሁ። በቴክስትም አንዳንድ ጊዜ የጥሪ ማሳመሪያዎችን ምናምን የሚል ሜሴጆች ይገባሉ ስልክ ላይ እና እኔ ያ ተጠቅሚው አላውቅም እንደራስ አዎ የጥሪ ማሳመሪያ ምናምን ሰዎች ብዙ ሲጠቀሙ ምናምን አያለው ሲደውል እንደዚህ የተለያዩ ቦታዎች ምናምን ግን ሰው የተለያየ ነው ሙዚቃም ያደርጋል የራሱን ምርጫም ያደርጋል ሰው የሚወደውን ነገር የራሱን ኦፒኒየን እንትን ፐርስፔክቲቭ ሼር ማድረግ ሲፈልግ እሱን መጠቀም አልሻለሁ አነቃቂ ንግግሮችንም ጨምሮ ይጠቀማል አዎ እሱ ከዚህ ቀደም ተጠቀመ ነበር ምንድን ነበር የመጀመሪያው የጥሪ ማሳመሪያክ የቴዲ አፍሮ እንትን የሚለው አሳፈርሽኝ የሚለው አይናፋር ነኝ እኔ እሱን ከልጅነት የጀምሮ በጣም ወዶ ስለነበረ እሱን አድርጌው ነበር። አንድ ሰሞን ምንድን ነበር ተጠቅመሽ የነበረው? የመጀመሪያሽ ሙዚቃ ነው ምንድን ነበር? ዝም ብሎ ቢት ነገር ነው የምጠቀሙ፣ እሱ ነበር የምጠቀመው። እኔ እንደው በጣም ይመቸኛል። እንደውም እነሱ ሳያነሱልኝ ሲቀሩ እሱን እያዳመጥኩ እንኳን አትሊስት እንዴትን ትንሽ አደረገዋለሁኝ ነገር ማስተላለፍ ይፈልጋሉ። እርስዎ ሰው ሲደውል ምናልባት ሁሉንም ማዕከል ሊያደርግ የሚችሉ እነኝህ በመሳሪያ ብቻ የተቀነባበሩ ክላሲካሎች ሊሆኑ ይችላሉ። ወይም ደግሞ ይሄ ባህልን ወግን እሴትን ምሳሌ የሚሰጡ ነገሮች ቢሆኑ የተበለጠ አሪፍ ነው ብዬ እገምታለሁ። እንደ እኔ የምሰማ አይነት ነገር አለ። እሱን ካረጉልኝ ኢንተርቴይን ሊሆን ይችላሉ። ብዙ ሰዎች ፊሊንጋቸውን ኤክስፕረስ የሚያደርግ ጥሪ ማሳመሪያ ለሚጠቀሙት የሀዘን ሊሆን ይችላል፣ የደስታ ሊሆን ይችላል፣ የፍቅር ሊሆን ይችላል። በጣም የሚወዷት አይነት የክራሽ ካልቻቸው እሷን ለማስታወስ የሚጠቀሙ አሉ። አሁን እና ብዙ ሰዎች እንደዛ ያለው በተለየ ፍቅር ያልኩሽ ነገር ብዙ ጊዜ አለ። ሽልማት እንዳለው ታውቃለህ። ከአሁን በኋላ ትጠቀማለህ። ስለዚህ ሽልማት አግኝተሽ ታውቂያለሽ? አላውቅም። ስለዚህ አሁን በድጋሚ መጠቀም መጀመር ሊኖርብክ ነው ማለት ነው። ምናልባት ሽልማቱን አይቼ። ስለ ሳይበር ጥቃት እናውራ። ደግሞ ሰዎች በተለያየ መንገድ ስልኬን ሀክ ተደረግኩኝ፣ ቴሌግራሜ እንደዚህ ሆኗል፣ ሀክ ተደርገዋል ከኔ አይደለም ቢላክላችሁ እንኳን ይላሉ። አንተ በግላህ አጋጥሞ ያውቃል? አጋጥሞ ያውቃለሁ። እንዴት ነበር ያጋጠመኝ? ምንድነው በሆነ ጊዜ እንዳልሽው ሊንክ ይላክልኛልና ሊንኩን ስከፍተው ሙሉ የኮንታክት ጓደኞች ጋር ይደርሳል። አሁንም እነሱ ነውስ የሚያንስ ሲከፍቱት ሙሉ የኮንታክት ስልካቸው የተመዘገቡ ጓደኞች ሁሉ ኮንታክቱ እነሱ ጋር ይደርሳል እና ጓደኞቻቸው እነሱ ምንድነው ይላክልኝ ብለው ጠይቋቸዋል። ከዛ ጓደኞቼ ደግሞ እኔም ጠይቁኝና this much misunderstanding ከዛ ሁሉም ጋር እየደወልኩ ሚዲያስ ምናክል ኮንታክት በሰካችን ጋር ይኖር እንደምችል ሁሉም ጋር አብዛኞቹ ጋር ማለት ለመደውል ሞከርኩ ግን አድሬስ ማድረግ አልቻልኩም፣ እና ተቆጭቻለሁ። በዚህ ምክንያት ሳይበር ማለት እንደዚህ አሁን አሉ ካጋጠመሽ አላቅም፣ ግን ቴሌግራም ላይ ምናምን፣ ኢንስታግራም ላይ ሌላ ምናምን ፕላትፎርሞች ላይ ሊንክ ይልኮለሻል። ከዛ እሱ ሊንክ እንትን ብለሽ አንቺ ሜይ ቢ በቃ እንደዚህ ላይ ኮሌክቲቭ መኒ ምናምን ሊሆን ይችላል። ሰቡም ችላ ይልና ይገባል እዛ ሊንክ ውስጥ፣ በዛ አጋጣሚ አካውንት የመወሰድ ለተለያዩ ሪስኮች ይዳረጋል። እሱም ያው በሳይበር አታክ ነክ ተጋላጭ ሆኑ ማለት ነው። አንተ ወይም ደግሞ በዙሪያ ያጋጠማቸው ሰዎች ታውቃለህ በደንብ አለ ሚላክላችሁ ሊንክ አትክፈቱ፣ እኔ ሀክ ደርግ ያለ እያልኩኝ ነበር። እኔ እንደዚህ ስልሽ ማንን ትረስት አድርገሽ አትከፍች? ማንን ከየት እንደተላከልሽ፣ አዲስ ቻት የጀመርሽው ሰው ዝም ብሎ ሊንክ ሲልክልሽ ለምን ትከፍቻለሽ? እንዴት አይታመንም ልልሽ ፈልጌ ስለ ሳይበር ጥቃት ማካው ስልኬ ላይ በሚላኩልኝ ቴክስቶች አማካኝነት ከነገ ደግሞ ቴሌግራም ላይ በሚደርሱኝ ሜሴጆች ምናምን ነገር አውቃቸዋለሁኝ ግን እኔ የምከላከልበት መንገድ አለ። ለምሳሌ ሊኮንቹ ከናካቴው ማላይበት ሲልኩልኝ እንኳን ደው ብዬ ይሄ ምንድነው? እኔ እኮ በዚህ ዓይነት ነገሮችን አውቃለሁ። ሰው ቢቀርብንስ ምናምን ብዬ እነግራቸዋለሁ። እንደኔ ገጥሞኛ አቅም እንደ ጓደኛ ግን ሁለት ጓደኞቼ እነዛ ብለው ደውለውልኝ አካባቢያቸው ያለ ቴሌ ላይ ሄደው እንዲያናግሩ መረጃ ሰጥቻለሁ። ሀክ ስለተደረግኩ በኔስ አድሬስ ሜሴጅ ስለሚገባ ያንን ሜሴጅ አክቲቭ እንዳታደርግ ያሉኝ ጓደኞቼ ነበሩ። ምናልባት ወደ እንደዚህ አይነት ተቋማት ከመሄድ በፊት ስልክ ላይ ይሄ ነገር ከመፈጠሩ በፊት ምን አይነት ቅድመ ጥንቃቄ ብንወስድ የተሻለ ነው ብሎ ያስባል? አዎ፣ ማህበረሰቡ በአብዛኛው እኛ ማድረግ ያለብን ብዬ የማምነው አንደኛ የማናቃቸውን ነገሮች ከመጠቀማችን ይልቅ ስለ ነገሮቹ መሰረታዊ የሆነ ግንዛቤ እንዲኖረን ያውቃሉ ከምንላቸው አካላት የሚሆን ድርጅቶች መጠየቅ ካወቅን በኋላ ወደ ጥቅምና ጉዳቱ መሄድ። በዋናነት ግን ሁላችንም እንደዚህ አይነት ነገሮችን ለመከላከል ብዙ ጊዜ ከመንግስት አካላት ወይም ቴሌ፣ በአሁን የዚህ ጉዳይ ዋናው ባለቤት ቴሌ ነው። ቴሌ ደግሞ በብዙ አማራጮች ለማህበረሰቡ አገልግሎቱን ያቀርባል። በቴክስት በ994 ብዙ መረጃዎችን ማግኘት ይቻላል። እንድንዲህ ከእናንተ አለ ምን ያክል እውነት ነው መረጃውን በሚል በመጠየቅ ስለ ተነገረው ወቅት ያለሆነው ነገር መረጃ ጠይቆ አውቆ ቢጠቀሙ ነው የምለው። ከዛ ጎን ለጎን ሰዎች ደግሞ የራሳቸውን ፕራይቬሲ ለመጠበቅ ያህል ስማርትፎኖች ላይ ያስቀምጡት የተለያዩ ፓተርን ፓስወርድ እንደዚ አይነት ነገሮች አሉ። አንተ ምን ትጠቀማለህ? እኔ የምጠቀመው ፒን ነው ፒን እሱ ነው ደሞ ሞር ሰኪዩር የሚመስለኝ። ለዛ ሰው መክረው እሱም ቢጠቀም አሉ ፕላትፎርሞች ላይ እንደዚህ ቱስ ስቴፕ ቬሪፊኬሽን የሚጠይቁ እነሱ ላይ ላይክ ሞር ሰኪዩር ለመሆን ስለሆነ እነሱን እንትኖች መጠቀም ጥሩ ነው። ሊንኩን አትክፈቱ፣ አንለስ ኢትስ ፍሮም ትረስትድ ፐርሰን ና አትክፈቱ። በቃ ሌላ ሰው እንትን ካለ አሻራና ፒን ኮድ ነው በቃ ስልክሽ። የምትጠቀሚው የትኛው ግን ሞር በጣም ፕሮቴክቲቭ ይመስልሻል? ለእኔ አይ ቲንክ አሻራ ጓደኞቻችን በሚልኩልን ብቻ ሳይሆን የሚመጡልን ቴክስቶች እንኳን በማንበብ ወይም ደግሞ የሚላክሉን ነገሮች ቸላ ባንል እላለሁኝ እመክራለሁኝ። አንደኛ ጠንካራ የሆነ ፓስዋርድ ለስልካችን ማዘጋጀት። ሁለተኛ ነገር ደግሞ ሊንክ የማናውቀው ሊንክ ከደረሰን ወይም ደግሞ ስጋት ካለብን ሰው ያንን ሰው ምንድን የላክልኝ ብለው መጠየቅ፣ በመጀመሪያ ሳንከፍተው ማለት ነው። ሌላው ነገር አለመክፈት አብዛኞቻችን ለስልካችን ፓስወርድ እናስቀምጣለን። ከዛ ውጪ ግን ስልካችንን ፍሪ የምናደርግ ሰዎች ደግሞ በአጋጣሚ የሆነበት ብንጥለው ስልካችንን ወይ ደግሞ ቢሰረቅ በቀላሉ ሶሻል ሚዲያዎቻችንን ወይም ደግሞ ሌሎች ሌሎች ነገሮቻችንን ያ ማለት የቴሌብርን አካውንታችንንም ጨምሮ ገንዘብ ማንቀሳቀሻችን ጨምሮ በቀላሉ ማግኘት ይቻላል። ያንን ለማድረግ ደግሞ ያ እንዳይሆንበት ሰው ፓተርንንም፣ ፌስ አይዲ፣ አሻራ ፒን ኮድ በመጠቀም ስልኩን ይቆልፋል። አንተ በምን ትጠቀማለህ? እውነት ለመናገር ያው በተለይ ካነሳሽው አይቀር ቴሌብር ስታነሺ በጣም ሴንሲቲቭ አደረገኝ። ማለት ብዙ ጊዜ ሁላችንም አሁን ላይ ኢዝሊ ስለሆነ ኢትዮ ቴሌኮም ካመጣልን ትልቅ ትሩፋቶች አንዱ ቴሌብር ነውና በሱ ነው ብዙ ጊዜ የምገበያ ያየውና አሁን የሚጠቀመው በተቻለ መንገድ ስትሮንግ የሆነ ፓስወርድ እየተጠቀምኩ ነው የሚገኘው። ስድስቶቹ ድጅቶች ማለት ነው። እነሱን ስትሮንግ ለማድረግ ሞክር ያለው ከ130 ዓመት በላይ ከኢትዮጵያም አልፎ የአፍሪካ ኩራት ሊሆን የሚችል በዚህ ደረጃ የቆየ እኔ አላቅም፣ እስካሁን ድረስ እና ሁላችን የምንመካበት የምንኮራበት ድርጅታችን ነው ማለት ኢትዮ ቴሌኮም ማለት ነው። እና በዚህ ጉዳይ ኮራለሁኝ። አሁን ደግሞ ባለው ነገር እንደምታውቂው ነው ገበያውን፣ ኢዝሊ በሚባል ደረጃ ለእኛ ለኢትዮጵያውያን፣ ቀላል በሆነ መንገድ መገባበት እንድንችል አሁን ደግሞ ዘመን ገበያ ነው። ዘመን ገበያ የዚህ ዓመት አዲሱ ስጦታት ነው ኤግዛክት፣ እና በየአመቱ በየቀኑ የምናያቸው ሁሉም ተቋማት ሊማሩባቸው የሚገቡ ድርጊቶችን እየሰራ ነው የሚገኘው እኮራለሁኝ በዚህ ኢትዮ ቴሌኮም የደንበኞችን እርካታ ከመጨመር አኳያ እንደሚታወቀው በጣም ብዙ አይነት ስራዎችን እየሰራ ይገኛል ማለት ነው ስፔሻሊ እንደ ማርኬቲንግ ደግሞ ወደ ደንበኞቻችን ተደራሽ የምናደርጋቸው ምርትና አገልግሎታችን ከጊዜ ወደ ጊዜ እየጨመርን ነው። አይነታቸውን እየቀያየርነን ለደንበኞቻችን ተደራሽ እያደረግን እንገኛለን። ለምሳሌ ያክል ለማንሳት ከጥቅሎች ፓኬጆቻችን ለደንበኞች ተደራሽ ከማድረግ አኳያ ደንበኞች በሚፈልጉት ልክ ጥቅሎችን ከስተማይዝድ በማድረግ ለደንበኞች ተደራሽ በማድረግ እንገኛለን። ከአንድ ብር ጀምረን እንደሚታወቀው ከፍ ወዳሉ ጥቅሎች ለደንበኞች ተደራሽ እናደርጋለን። እንዲሁም ደግሞ ደንበኞች በራሳቸው ደግሞ የሚፈልጉትን ደግሞ የፓኬጅ አይነት ክሬት እንዲያደርጉ ደግሞ በክሬት ፓኬጅ ደግሞ ገብተው የሚፈልጉትን አይነት ጥቅል ደግሞ ክሬት እንዲያደርጉ እንደዛ አይነት ኦፕሽኖችም አሉ ማለት ነው። ስለዚህ ከጥቅል አኳያ ስታየው እጅግ በጣም ቫራይቲ የሆኑ ፕላኖች ለደንበኞቻችን ተደራሽ እየሆኑ ይገኛሉ ማለት ነው። ሶ እነዛ ጥቅሎች ደግሞ ምን ያስፈልጋቸዋል? ዲቫይስ ያስፈልጋቸዋል። ከዲቫይስ አኳያ ደግሞ እንደምታየው ለደንበኞቻችን የተለያዩ አይነት ዲቫይሶችን ተደራሽ በማድረግ ላይ ይገኛል ማለት ነው። አሁን በቅርብ ጊዜ ደግሞ ተደራሽ ያደረገው ለምሳሌ የክላውድ ፊቸር ፎን ስታየው፣ ደንበኞቻችን በቀላሉ የአፕሊኬሽን የቴሌብርን የመሳሰሉ አፕሊኬሽኖችን በትንሽ ወይ ደግሞ በፊቸር ፎን እንዲጠቀሙ የሚያስችላቸው ነው ማለት ነው። ስለዚህ በአጠቃላይ ኢትዮቴሌኮም የደንበኞችን እርካታ ለመጨመር በብዙ አይነት ስራዎች እየሰራና ደንበኞችን እርካታቸውን እየጨመረ ይገኛል ማለት ነው። በዴይሊ ዊክሊ፣ መንዝሊ እንዲሁም ደግሞ ከዛም ከፍ ባለ እስከ ሶስት ወር እስከ አንድ ዓመት የሚቆዩትን ጥቅሎች ማክሰስ የሚያደርጉበት ኦፕሽን አለን። ጥቅሎችን የሚያገኙበት ቻናሎች ደግሞ በጣም ብዙ ናቸው። በዩኤስኤስዲ፣ በቴሌብር፣ በማይኢትዮቴል በመሳሰሉት ማግኘት ይችላሉ ማለት ነው። ስለዚህ ጥቅሎችን በሚመለከት እጅግ በጣም አማራጭ በሆኑ መልኩ አክሰስ ማድረግ ይችላሉ። ባላቸው ልክ ደግሞ አፎርደብል የሆኑ ጥቅሎችን ደግሞ የሚያገኙበት ኦፕሽንም አለ ማለት ነው። ጥቅሎችን ማጋራት እና መቀየር የደንበኞቻችንን እርካታ ከፍ ከሚያደርጉ ሰርቪሶች ውስጥ አንዱ ነው። ለደንበኞቻችን ተጨማሪ አገልግሎት የሚሰጥ ነው ማለት ነው። ለምሳሌ ደንበኞቻችን የገዙትን ጥቅል መቀየር ይችላሉ። የገዙት ጥቅል ለምሳሌ የኢንተርኔት ከሆነ ያን ጥቅል ወደ ድምፅ እና ወደ ኤስኤምኤስ መቀየር ይችላሉ ማለት ነው። ይሄኛው ያላቸውን ጥቅል ወደ ሌላ ሰርቪስ መቀየር ነው ማለት ነው። ሶ ይህ በጣም ለደንበኞቻችን ተጨማሪ ሰርቪስ ነው ማለት ነው። ሌላ ፓኬጅ መግዛት አይጠበቅባቸውም። ለምሳሌ አምስት ጂቢ የገዛ ከስተመራችን የቦይስ ጥቅል ወይ ደግሞ የኤስኤምኤስ ጥቅል ቢፈልግ ዳይሬክትሊ ሄዶ መግዛት ላይ አይጠበቅበት ይችላል። ምናልባት ባላንስ ላይ ኖረው ስለሚችል ማለት ነው። ሶ ምን ማድረግ ይችላል በቀላሉ ያለውን ጥቅል ወደ ቮይስ እና ወደ ኤስኤምኤስ ቀይሮ መጠቀም ይችላል ማለት ነው። ሊቀየሩ የተዘጋጀው ሪሶርስ ይመጣለታል። ከስተምሮ እዛው ላይ አይቶ ያለውን ሪሶርስ ቼክ አድርጎ ወደሚፈልገው ሰርቪስ መቀየር ይችላል ማለት ነው። ጥቅል ሊያጋሩ ወይ ደግሞ የፓኬጅ ሼሪንግ የምንለው ደግሞ ለሌላ ወዳጅ ዘመዶቻቸው ጓደኞቻቸው ካላቸው ሪሶርስ ካላቸው ጥቅል ማጋራት ማለት ነው። ማጋራት ባህላችንም ስለሆነ ማለት ነው እና ጥሩ ኤክስፔሪንስ የሚያደርጉበት ነው ደንበኞቻችን። የድምፅ ጥቅልን በሚመለከት እስከ መቶ ደቂቃዎች በቀን በቀን ውስጥ ማለት ነው ማጋራት እንችላለን ማለት ነው። ዳታን በሚመለከት ደግሞ ኢንተርኔት ፓኬጅን በሚመለከት እስከ አንድ ጂቢ ድረስ እንዲሁም ደግሞ የኤስኤምኤስ ጥቅል በሚመለከት ደግሞ እስከ አምስት መቶ ኤስኤምኤስ በቀን ለሌላው ላይ ዘመዶቻችን ካለን ሪሶርስ ላይ ሼር ማድረግ እንችላለን ማለት ነው። ዘጠና ዘጠኝ ላይ መጨረሻ አካባቢ ላይ አዲሽናል ሰርቪስ ወይ ደግሞ የኔ አገልግሎቶች የሚሉት ላይ ስንገባ የጥቅል ያጋሩ እና የጥቅሊ ቀየሩ አገልግሎቶችን እናገኛለን ማለት ነው። ለሌላ ሰው እንድ ሼር እንድናደርገው ሬዲ ሆኖ ሪሶርስ ይቀመጥልናል። ከዛ ጋር ምን ማድረግ እንችላለን ማለት ነው? ለምንፈልገው ሰው ማጋራት እንችላለን። ሁለተኛው ደግሞ ማይ ኢትዮቴል ላይ ነው። ማይ ኢትዮቴል ላይ በቀጥታ ጥቅል ሊቀይሩና ያጋሩ የሚል አማራጭ አለ። እዛ ውስጥ ገብተን ሪሶርሱን መቀየርም እንችላለን፣ ማጋራትም እንችላለን ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ቴሌብር ሱፐራፕ ላይ ያሉ ሁለት አፕሊኬሽኖች እና የቴሌብር ፊቸር ነው ዛሬ የምንመለከተው። እነዚህ ሁለት አፕሊኬሽን እና ሶስተኛው ፊቸር ደግሞ በጣም ጠቃሚ ናቸው ብዬ ስለማመን እዚህ ፕሮግራም ላይ የመጀመሪያው አፕሊኬሽን እዚህ የምንመለከተው ማይ ዴስ ቲቪ አፕሊኬሽን ነው። ይህንንም የምታገኙት የቴሌብር ሱፐር አፕ ላይ እንደገባችሁ አፕስ የሚለው ኦፕሽን ላይ ማይ ዴስ ቲቪ አፕሊኬሽን አለ። የዴስ ቲቪ ተጠቃሚ ከሆናችሁ የእናንተን ኢንፎርሜሽን ታስገባላችሁ። ከዚህ በፊት የነበረው ዴስ ቲቪ አፕሊኬሽን ይሄ ምን ለየት ያደርጓል ብላችሁ ልትጠይቁ ይችላላችሁ። የመጀመሪያው ዲስቲቪ ፔመንቶች መፈጸም በምትፈልጉበት ጊዜ እዛው ዲስቲቪ አፕሊኬሽን ላይ መፈጸም ትችላላችሁ። ከስር ፔ ሚሊዮን ኦፕሽን ትመርጣላችሁ። ክፍያውን ለመክፈል የምትፈልጉትን ከረንሲ ትመርጣላችሁ። የፔመንት ምርጫ ይሰጣችኋል። በቴሌ ብር ከሆነ ቁጥራችሁን ታስገባላችሁ። ዩ ኤስ ኤስ ዲ ኮድ ይመጣል። ያንን የቴሌብር ፒናችሁን ካስገባችሁ በኋላ ፔመንታችሁን ፈጽማችኋል። ሁለተኛው ፊቸር ደግሞ ድንገት ሰርቪሳችሁ ቢቋረጥና ኤረር ሜሴጅ ቢያሳይ እዛው ማይ ደስቲቪ አፕሊኬሽን ውስጥ ገብታችሁ ያንን ኤረር ሜሴጅ ከታችሁ ክሊር አድርጋችሁ አገልግሎታችሁን እንዲመለስላችሁ ማድረግ ትችላላችሁ። አፕሊኬሽኑ እንደከፈታችሁ ማኔጅ ፓኬጅ ውስጥ የሚለውን በትን ትነካላችሁ። ከዛ ስር ኩይክ አክሽን ስር ላይ ክሊር ኤረር የሚል አይኮን አለ። እሱን ትመርጣላችሁ። ምን ኤረር ኮድ እንደመጣባችሁ ትሰጡታላችሁ። ክሊር ኤረርን ትነካላችሁ። ይህን ብቻ በማድረግ በቀላሉ እነዚህን ኤረር ሜሴጆች ማጥፋት ትችላላችሁ። ሁለተኛው አፕሊኬሽን እዚህ የምንመለከተው ቴሌ ድራይቭ ነው። ቴሌ ድራይቭ ክላውድ ቤዝድ የሆነ ስቶሬጅ ሶሉሽን ነው። ስለዚህ ስልካችን ወይም ኮምፒውተራችን ስቶሬጅ በሚሞላበት ሰዓት ሎካል ከረንሲ ብርን ተጠቅማችሁ የተወሰነ ያህል እናንተ በምትመርጡበት የስቶሬጅ አማውንት በብር ከፍላችሁ ያንን ክላውድ ቤስ ስቶሬጅ ማግኘት ትችላላችሁ። ይህንን ክላውድ ቤስ አገልግሎት ለምን ለምን ልትጠቀሙ ትችላላችሁ ካላችሁ ለፎቶ ብቻ ሳይሆን ቪዲዮችንም፣ ኮንታክታችንም፣ ዶኪመንታችንም እነዚህን ሁሉ ክላውድ ላይ አፕሎድ ማድረግ ትችላላችሁ ከዛ በኋላ የስልካችሁ ወይም የኮምፒውተራችሁን ስቶሬጅ ነፃ ልታወጡት ትችላላችሁ። የቴሌ ድራይቭን አገልግሎት ለመጠቀም የቴሌ ብር ሱፐር አፕ ውስጥ ሎጊን ታደረጋላችሁ። አፕሊኬሽኑን ከመረጠም በኋላ የምትፈልጉትን ፓኬጅ ትመርጣላችሁ። ተርምስና ኮንዲሽኑን አክሴፕት ካደርጋችሁ በኋላ ፓስወርዳችሁን አስገብታችሁ የምትፈልጉትን ዴታ በዚህ ሰብስክሪፕሽን ሰብስክራይብ ታደረጋላችሁ። ከዛ ቀጥታ አፕሊኬሽኑን ለማውረድ ወደ ጉግል ፕሌይ ስቶር ይወስዳችኋል። አፕሊኬሽኑን ካወረዳችሁት በኋላ አዲስ ባስገባችሁት ፓስወርድ ሎጊን ታረጋላችሁ። ሶስተኛው ፊቸር ደግሞ እዚህ ፕሮግራማችን ላይ የምንመለከተው ባዮሜትሪክ ኦቴንቲኬሽን ይባላል። አሁን በምንኖርበት ጊዜ ብዙ ስማርትፎኖች የፊንገርፕሪንት ሴንሰሮች አሏቸው። ስለዚህም ይሄም ምን ማለት ነው ብላችሁ ብትጠይቁኝ አካውንቶቻችሁን በፒን ሴታፕ ያደረጋችሁ ባዮሜትሪክ ኦቴንቲኬሽን ቢኖራችሁ ደግሞ የበለጠ አካውንታችሁ ሴክዩርድ ይሆናል። ምክንያቱም ፒን ቁጥሮች ስለሆኑ ሊሰረቁ ይችላሉ፣ ግን የእናንተ አሻራ ግን ማንም ሊያስደባችሁ ስለሚችል ይህንን ባዮሜትሪክ ኦቴንቲኬሽን ለማግኘት የቴሌብር ሱፐራ አፕሊኬሽን ላይ እንደገባችሁ ፕሮፋይል አካውንታችሁ ላይ ትመርጣላችሁ። ከዛ በኋላ ባዮሜትሪክ ኦቴንቲኬሽን የሚለው ሴቲንግ ፊት ለፊት ታዩታላችሁ። እሱን ከነካችሁት በኋላ ኢኔብል እንድታደርጉ ኦፕሽን ፊት ለፊት ከዛ ሎጊን የምታደርጉትን ፒን ካስገባችሁ በኋላ ከዚህ በኋላ ፊንገር ፕሪንት ሴንሰራችሁን ተጠቅማችሁ ቴሌበር አፕሊኬሽናችሁ ውስጥ ሎጊን ማድረግ ትችላላችሁ። ውድ ተመልካቾቻችን፣ ትኩረቱን በጥሪ ማሳመሪያ አገልግሎት እንዲሁም በሳይበር ጥቃት ላይ ያደረገው የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ሌሎች ጉዳዮች የምንገናኝ ይሆናል። እስከዚያው መልካም ሳምንት።